አንተ ታማኝ አገልጋይ በጥቂቱ ታምናሃልና በብዙ እሾምሃለሁ አሉ አባ መልአከ ክርስቶስ የሚባሉ አንድ አባት በብሕትውና የሚኖሩ አባት ናቸው ቃለ እግዚአብሔርን ተምረዋል ነገር ግን ሳያስተምሩ ሞቷል በዚህ ሰዓት ነፍሳቸው ከሥጋቸው በተለየ ሰዓት ወደ እግዚአብሔር ሲሄዱ መላኩ እንደተገሰጻቸው እንደተቆጣቸው ይናገራል። ላለው ይጨመርለታል ለሌለውም ያለውን አንዱን ይወስዱበታል። አንድ ሰው በውስጡ አምስት ነገሮችን የያዘ ምዕመን ባለአምስት መክሊት ይባላል። እነዚህ አምስት ነገሮች ምንድን ናቸው ስንል ወንጌሉ የሚነግረን አንደኛው አሚን፣ ሁለተኛው ፍስሃ፣ ሶስተኛ ትዕግስት፣ አራተኛ ምህረት፣ አምስተኛ ተስፋ ነው። እነዚህን አምስት ነገሮችን የያዘ አንድ ክርስቲያን አንድ ሰው ባለ አምስት መክሊት ይባላል። ሃሌሉያ ደብረ በስመ አብ ወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን ቅድስተ ቅዱሳን የድንግል ማርያም የአስራት አደራ ልጆች፣ የጻድቃን የሰማዕታት ወዳጆች እንደምን ዋላችሁ? እንደምንቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተባረከና የተመሰገነ ይሁን። ምክንያተ ድኅነት የሆነች የመቤታችን የቅድስት ድንግል ማርያም መልዕልተ ፍጡራን መትሕተ ፈጣሪ የሆነች የመቤታችን የቅድስት ድንግል ማርያም ስሟ የተባረከ የተመሰገነ ይሁን። የቅዱሳን ሐዋርያት የቅዱሳን መላእክት የቅዱሳን ሰማዕታት፣ በረከታቸው ረዴታቸው ከኛ ጋር ይሁን። የዐቢይ ጾም ስድስተኛው ሳምንት ገብርኄር ይባላል። ገብርኄር ቢሎ ስያም የሰጠው ዲቁ ቅዱስ ያሬድ በጾመ ድጓው ነው። በዚህ ሳምንታችን በዚህ ሳምንት ቅድስት ቤተክርስቲያናችን ስለ ገብርኄር በስፋት የምታስተምርበት ሳምንት ነው። በዚህም ሳምንት የሚነበበው የወንጌል ክፍል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 ያለው የወንጌል ክፍል ይነበባል። ይህ የወንጌል ክፍል የሚናገረው ስለ ገብርኄር፣ ስለ ታማኝ አገልጋይ ማን እንደሆነ የሚናገር የወንጌል ክፍል ነው። እንደ እግዚአብሔር መልካም ፈቃድ መጀመሪያ ንባቡን፣ ቀጥለን ደግሞ ትርጓሚውን እንመለከታለን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ልክ ሲጀምር እንዲህ ብሎ ይጀምራል እስመ ከመ ብእሲ ዘይነግድ ወፀውአ አግብርቲሁ ወዋሃቦ ሙኑዋዮ ይትገበሩ ቦቱ አንድ ወደ ሩቅ እንደሚሄድ ሰው ባሪዎችን ጠርቶ ገንዘቡን ሰጣቸው ይሰሩበት ዘንድ ገንዘቡን ሰጣቸው። ቦ ለዘዋህቦ አምስተ መክሊተ አምስት መክሊት የሰጠው አለ። ወቦ ለዘዋህቦ ክሌተ መክሊተ ሁለት መክሊትም የሰጠው አለ። ወቦ ለዘዋህቦ አደ መክሊተ አንድ መክሊትም የሰጠዋል። ለአህዱ አህዱ ምን የሆኑ ምን የሆሙ በአምጣነ ይክሉ ለእያንዳንዳቸው በሚችሉት መጠን ሰጣቸው። ከዛ በኋላ ላይ ወነገደ በጊዜ ሃ ላይ ከሰጣቸው በኋላ ወደ ሩቅ ሀገር ሄደ። ወሆረ ዝኩ ዛሃምስ መክሊተ ነሳ ወተገበረ ቦቱ ወረባ ካልአተ አምስተ መካለያ አምስት መክሊት የተቀበለውም ወጥቶ ወርዶ ሌሎች ተጨማሪ አምስት መክሊቶችን አተረፈ። ወከማሁ ዘሂ ክሌተ መካልያ ነሳ፣ ሁለት መክሊት የተቀበለውም ረባ ካልአተ መካሌ፣ ሌሎች ተጨማሪ ሁለት መክሊቶችን አተረፈ። ወዘአህደሰ መክሊተ ነሳ፣ አንድ መክሊት የተቀበለውም ሆረ ወሃለፈ ወከረየ ምድረ ዋባ ወርቀ እግዚኡ ሄዶ መሬትን ቆፈራት። ጌታው የሰጠውን መክሊት በመሬት ውስጥ ቀበረው። ከብዙ ጊዜ በኋላ ወምድረ ብዙ መዋዕል ይላል ወንጌል። ወምድረ ብዙ መዋዕል አተወ እግዚኦሙ ለሉ አግብርት ከብዙ ጊዜ በኋላ የነዛ ባሪያ ጌታቸው ተመለሰ። ወአሃዘ የታሰቦሙ ይቆጣጠራቸውም ጀመረ። አምስት መክሊት የተቀበለው ወደ ጌታው መጥቶ እግዚኦ ሐምሰ መካለየ ወሃብከኒ ወረባይኩ ካልዓተ አምስተ መካለየ ጌታዬ ሆይ አምስት መክሊትን ሰተኝ ነበረ፣ ሌሎች ተጨማሪ አምስት መክሊትን አተረፍኩ አለው። ጌታውም ጌታውም እንዲህ አለው ኦ ገብር ኄር ወእኩይ ዘበህዳጥ ምእመነ ኮንከ ብዙ እሰይመከ ኦ ገብርኄር ኦ ገብርኄር ኦ ገብርኄር ወምእመን ዘበህዳት ምእመነ ኮንከ ዲበ ብዙ እሰይመከ። አንተ ታማኝ አገልጋይ ሆነሃልና በብዙ እሾመሃለሁ። ባ ውስተ ፍሳሁ ለእግዚእከ ወደ ጌታ ደስታ ግባ አለው። ሁለት መክሊትም የተቀበለው እንዲሁ ወደ ጌታው መጥቶ እግዚኦ ካልዓተ መካለየ ወሀብከኒ ጌታ ሆይ ሁለት መክሊት ሰጠኝ ነበር። ወረባይኩ ቃል አተ መካለ እነሆ ተጨማሪ ሁለት መክሊትን አተረፍኩ አለው። ጌታውም ኦ ገብርኄር ወምእመን ዘበውሑድ ምእመን ኮንከ ዲበብዙ እሰይመከ አለው። አንተ ታማኝ አገልጋይ በጥቂቱ ታምናሃልና በብዙህ እሾመሃለው አሉ። አንድ መክሊት የተቀበለው መቶ እግዚኦ አእምረከ ከመብእሲ ድሩክ አንተ ተአርር ዘይዘራይከ ወታሰጋብ ዘይዘረውከ። ጌታዬ አንተ ያልዘራኸውን የምሰበስብ ያልበተንከውንም ያልዘራኸውን የምታጭ ያልበተንከውን የምሰበስብ ጨካኝ ጌታ እንደሆንክ አውቃለሁ። ፈሪሄየ ሆርኩ ወከረይኩ ምድረ ወደፈንኩ መክሊተከ ውስተ ምድር አለ እነሆ ስለፈራው ምድርን ቆፍሬ ወደ መክሊት መክሊትህን ቀበርኳት። ናሁ ንሳ ነዋየከ እነሆ ንብረትህን ውሰድ አለው። በዚህ ጊዜ ጌታው ኦ እኩይ ገብር ወሃካይ ተአምረኒኑ ከመ ብእሲ ድሩክ አነ። አንተ ክፉ አገልጋይ፣ እነሆ እኔ ጨካኝ እንደሆንኩ ታውቃለህን? አርድ ዘይዘራይኩ ወአስተጋብእ ዘይዘረውኩ። ያልዘራሁትን የማጭድ ያልበተንኩትን የምሰበስብ ጨካኝ ጌታ መሆኔን ታውቃለህን? አለው። ወምደለ ከታግብ ወርቅያ ውስተ ማድየ እነሆ ጨካኝ መሆኔን ካወቅ ንብረቴን ሀብቴን በመለስክልኝ ነበር። ወመጽእየ አነ ለለየ ዋስተገበር ክቦ በርዴ እኔ ራሴ መጥቼ ወጥቼ ወርጄ ባተረፍኩበት ነበር አለ። እዛ ለቆሙት ሰዎችም ያ ጌታው እንዲህ አለ፣ ንስኡ እምኔሁ ዘንተ መክሊተ ወሀብዎ ለዘቦ አሰርቱ መክሊት እነሆ ይህንን አንድ መክሊት ውሰዱና አስር ላለው ስጡት። እስመለዘቦ ይሁብዎ ወይ ወይስክዎ ወለዘስ አልቦ ዘይቦ የሀይድዎ ላለው ይጨመርለታል፣ ለሌለውም ያለውን አንዱን ይወስዱበታል። ወለገብርሰ እኩይ ወሃካይ አውፅህዎ አፋ ወደ ይወ ውሰ ጽልመት ጸናፊ ሀባ ሎብካይ ወሃቂያ ስነን ነሆ ይህንን ክፉ አገልጋይ ውሰዱትና ወደ ጨለማ ውሰዱት፣ እነሆ ስቃይ ወዳለበት፣ ጥርስም ማፋጨት ወዳለበት አስገቡት ይላል። ስለ ቃሉ የቃሉ ባለቤት የአምላካችን የልዑል እግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተባረከና የተመሰገነ ይሁን። ከወንጌሉ ንባቡን እንዳየነው አንድ ጌታ ለባሮቹ አምስት መክሊትን ሁለት መክሊትንና አንድ መክሊትን ሰጥቷቸው ወደ ሩቅ ሀገር እንደሄደ አምስት መክሊት ያለው አምስት እንዳተረፈ ሁለት መክሊት ያለው ሌላ ተጨማሪ ሁለት እንዳተረፈ አንድ መክሊት የተሰጠውም ያንን መክሊቱን መሬት ቆፍሮ እንደቀበረው እንመለከታለን። ከብዙ ጊዜ በኋላ አምላክ ጌታቸው ተመልሶ በተቆጣጠራቸው ሰዓት አምስት ያተረፈው ተጨማሪ አምስት መክሊትን እንዳተረፈ አምስት የተሰጠው ሁለት መክሊት የተሰጠው ደግሞ ተጨማሪ ሁለት መክሊትን እንዳተረፈ ለጌታቸው ይነግሩታል። በዚህ ሰዓት ጌታቸውም እነሆ እናንተ በጥቂቱ ታምናችኋልና በብዙ እሾማችኋለሁ፣ እነሆ ወደ ጌታ ደስታ ግቡ ብሎ የጌታ ደስታ ውስጥ ተሳትፎ እንዲኖራቸው ጌታቸው ያዛቸዋል። አንድ መክሊት የተቀበለውም ጌታውን ፈንድ ይለዋል። ጌታዬ ሆይ አንተ ጨካኝ እንደሆንክ አውቃለሁ ያልዘራኸውን የምትሰበስብ ያልበተንከውን ያልዘራኸውን የምታጭ ያልበተንከውን ደግሞ የምትሰበስብ ጨካኝ እንደሆንክ አውቃለሁ ብሎ ጌታውን ይናገራል። ጌታውም ደግሞ ክፉ አገልጋይ እንደሆነ ነግሮት፣ እነሆ ጽኑ ጨለማ ወዳለበት፣ ጥርስ ማፏጨት ስቃይ ወዳለበት እንዲወረወር ያዛል። ይህ ጥሬ የወንጌል ክፍሉ ነው። አባቶቻችን ለዚህ የወንጌል ክፍል ትርጓሜ ሰጥተውታል። ይህንን ትርጓሜ አንድ ሁለት ሶስት ብለን እናያለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌው ሕዝበ እስራኤልን በምሳሌ ያስተምራቸው ነበር። በምሳሌ ካስተማራቸው ትምህርት ይህ ክፍል አንዱ ነው። ከእለታት አንድ ቀን ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስን ጠይቀውት ነበረ፣ እንዲህ ብለው በእንተ ምንት በምሳሌ ትትናገሮሙ ለህዝብ ለህዝቡ በምሳሌ የምትናገርበት ምክንያት ምንድን ነው? ብለው ጠይቀውት ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም እስመ ለክሙ ተውህበ አእምሮ ምስጢራቲሃ ለመንግስተ ሰማይ፣ የመንግስተ ሰማይ ሚስጥር ለእናንተ ተገልጦላችኋል፣ ለእነርሱ ግን የመንግስተ ሰማይ ሚስጥር ይገለጥላቸው ዘንድ በምሳሌ እንደሚያስተምራቸው ይናገር ነበር። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ካስተማረው የወንጌል ክፍል ይህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 የምናየው አንዱ ነው። ስለዚህ ይህንን ምሳሌ ይህንን ምሳሌ ትርጓሜውን ስናየው መንግስተ ሰማያት ህገ ወንጌል ሕገ ወንጌል ተስፋ ተስፋ ኢየሱስ ክርስቶስ ወደ ሩቅ ሀገር የሄደ ሰውን ይመስላል። ይህም ሰው አምስት መክሊት የሰጠው አለ፣ ሁለት መክሊትም የሰጠው አለ። ጌታ የተባለ እግዚህ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ሁለት መክሊት አምስት መክሊት እያለ የሚናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ መንፈሳ ረዴትን ልኮ ለሐዋርያት ለነቢያት የሰጣቸውን ጸጋ። መክሊት ማለት ገንዘብ ብለን መፍታት እንችላለን። መክሊት የሚለውን ቅዱስ መጽሐፍ ሲበሳው 1728 ወቄት ብሎ ይፈቷል። አንድ ወቄት ደግሞ በግራም ሲገለጥ 28 ግራም ነው። ስለዚህ አንድ መክሊት ማለት በግራም ስንሰላው 48384 ማለት ነው። ስለዚህ መክሊት ጸጋ ብለን የምንገልጸው ነው። ጌታ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት የሰጣቸውን ጸጋና በረከትን። ስለዚህ ባለአምስትና ባለ ሁለት የተባሉት ጌታችን መድኃኒታችን ኢየሱስ ክርስቶስ የማስተማርን፣ የመፈወስን፣ ድውያንን የማንጻትን ጸጋ ሰጥቷቸው ተጠቅመው ያለፉትን የነቢያት የሐዋርያት ምሳሌ ነው። ስለዚህ ተምሮ ያስተማሩ ተምረው ቃለ እግዚአብሔርን አስተምረው በዛ ትምህርት ውስጥ ደቀ መዛሙርትን ያፈሩ ባለ አምስትና ባለ ሁለት መክሊት ተብለው ይመሰላል። ለዚህም ነው ሐዋርያው ቅዱስ ጴጥሮስ ቀለሜንጦስን እንዳፈራ፣ ሐዋርያው ቅዱስ ጳውሎስ ደግሞ ጢሞቴዎስን እንዳፈራ ተምረው ማፍራት እንዳለባቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት በነገራቸው መሰረት መክሊታቸውን የተጠቀሙ ተምረው ያስተማሩ ሰዎች ባለአምስትና ባለ ሁለት መክሊት ተብሎ ይነገርላቸዋል። አንድ መክሊት የተባለው ደግሞ ተምሮ ሳያስተምር የቀረ ተምሮ በምድራዊ ሕይወቱ ቃለ እግዚአብሔርን ለሌሎች ሳያስተላልፍ ቀርቶ የሞተ ባለ አንድ መክሊት ተብሎ በትርጓሜ ትምህርት ይተረጎማል። በትርጓሜ እንደምናገኘው አባ መልአከ ክርስቶስ የሚባሉ አንድ አባት በብሕትውና የሚኖሩ አባት ናቸው። ቃለ እግዚአብሔርን ተምረዋል። ነገር ግን ሳያስተምሩ ሞቱ። በዚህ ሰዓት ነፍሳቸው ከሥጋቸው በተለየ ሰዓት ወደ እግዚአብሔር ሲሄዱ መልአኩ እንደተገሰጻቸው እንደተቆጣቸው ይናገራል። ያ የተቆጣበት የገሰጸበት ምክንያት ምክንያት ተምረው ባለማስተማራቸው ደቀ መዛሙርትን ባለማፍራታቸው። ወንጌሉ ሲናገር ምንድን ነው የተማሩት ቃል ገዝፎ አካል ነስቶ ከውስጣቸው ሲወጣ ያሳያል። ስለዚህ በመምህርነት ጸጋ ወደ መንግሥተ ሰማያት መግባት ሲገባቸው በሕዝብ ጸጋ ወደ መንግሥተ ሰማያት ይገባሉ። እንደዚህ ተምረው ሳያስተምሩ የቀሩ ሕዝበ ክርስቲያን ወይም ደግሞ ክርስቲያን ሁሉ ማለት ነው። አንድም ደግሞ አንድም ደግሞ ባለአምስት መክሊት የተባሉት ሊቃነ ጳጳሳት ናቸው። አምስት ማዕረግ አላቸውና፣ አንደኛ ማዕረጋቸው አንብሮ ተዕድ ላለ ጳጳስ ነው። ጳጳሳትን በአንብሮ ተህድ ይሾማሉ። ሁለተኛው ሰይመ ቀሲስ ነው። ካህናትን ይሾማሉ። ሰይመ ዲያቆናት ነው። ካህናትን ዲያቆናትንም እንዲሁ ይሾማሉ። ከዛ በተጨማሪ የማጥመቅ ጸጋ አላቸው። የማቁረብ ጸጋ ስለዚህ ሊቃነ ጳጳሳት ባለ አምስት ማዕረግ ተብለው ይጠራሉ። ሁለት መክሊት ተብለው በአንድምታ ተርጓሜ የሚነገርላቸው ለካህናት ነው። ካህናት ያላቸው ጸጋ ሁለት ነው። አንደኛው ማጥመቅ ነው። ሁለተኛው ደግሞ ማቁረብ ነው። ባለ አንድ መክሊት ተብሎ የሚነገረው ለዲያቆናት ነው። ያ መክሊታቸውም ተልእኮ ነው። ስለዚህ በስራተ ቅዳሴ ጊዜ በመንፈሳዊ አገልግሎት ጊዜ ለተልዕኮ የሚፋጠኑ ናቸውና የዲያቆናት ማዕረግ ባለ አንድ መክሊት ተብሎ ይነገራል። አንድም ይህ አምስት መክሊት የተባለው አንድ ሰው በውስጡ አምስት ነገሮችን የያዘ ምዕመን ባለ አምስት መክሊት ይባላል። እነዚህ አምስት ነገሮች ምንድን ናቸው ስንል ወንጌሉ የሚነግረን አንደኛው አሚን፣ ሁለተኛው ፍስሓ፣ ሶስተኛ ትዕግስት፣ አራተኛ ምህረት አምስተኛ ተስፋ ነው። እነዚህን አምስት ነገሮችን የያዘ አንድ ክርስቲያን፣ አንድ ሰው ባለ አምስት መክሊት ይባላል። ባለ ሁለት መክሊት የሚባለው ደግሞ አሚንንና ፍስሐን የያዘ እምነትና ፍስሐን የያዘ ባለ ሁለት መክሊት ይባላል። ባለ አንድ መክሊት የሚባለው ደግሞ አሚን ብቻ እምነት ብቻ ያለው ሰው ባለ አንድ መክሊት ይባላል። ስለዚህ አሚን ባለ አንድ መክሊት አሚንና ፍስሐን የያዘ ባለ ሁለት መክሊት፣ አሚንን፣ ፍስሐን፣ ትዕግስትን፣ ምሕረትንና ተስፋን የያዘ ምዕመን ባለ አምስት መክሊት ብሎ ቅዱስ ወንጌል ይነግረዋል። በወንጌል ላይ ፍስሐ የሚለው ደስታ የሚለው በዓለም እንዳለው ያለው ደስታ እንዳልሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ነግሯቸዋል። ከዕለታት አንድ ቀን ሐዋርያት አጋንንት ስለተገዙላቸው ደስ ብሏቸው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጥተው እግዚኦ አጋንንትህ ገረሩ ለነ በስምከ ጌታ ሆይ አጋንንት በስምህ ተገዙልን ብለው በጣም ደስ አላቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ይህንን ደስታ ደስታ እንዳልሆነ ነገራቸው እንዲህም አላቸው በዝሰ ኢትትፈሱ በዚህ ደስ አይበላችሁ፣ እስማ አጋንንት ይገነዩ ለክሙ አጋንንት ስለተገዙላችሁ። ባሕቱ በዚህ ስለተፈሱ በዚህ ግን ደስ ይበላችሁ፣ እስመ ተጽሕፈ አስማቲክሙ በሰማያት፣ በሰማይ ስማችሁ ስለተጻፈ ደስ ይበላችሁ ብሎ ነግሯቸዋል። ስለዚህ ባለ ሁለት መክሊት የሚባለው ይህ የመንግስተ ሰማያት ደስታ ያለውና አሚን እምነት ያለው ባለሁለት መክሊት ተብሎ በወንጌል ይተረጎማል። ስለዚህ ይህንን ገብርኄር የተባለውን ሳምንት ስናየው በአጠቃላይ በአጠቃላይ ሶስት ነገሮችን እንመለከትበታለን። የመጀመሪያው መክሊት የተባለ ነገር አለ። መክሊት ወይም ጸጋ የምን ሁለተኛ ደግሞ ቃል፣ ጌታቸው የሰጣቸው ቃል አለ። ጌታቸው የሰጣቸው ትዕዛዝ አለ። ያህንን እምነት ብለን የምንጠራው ሁለተኛው ክፍል ነው። ሌላው ሶስተኛ ዋጋ መክፈል ነው። ስለዚህ በዚህ ሳምንት በገብርኄር ሳምንት ሕዝበ ክርስቲያን ቤተ ክርስቲያንም የምታስተምረው ጌታ የተባለ እግዚአብሔር ለምዕመናን የሰጠው መንፈሳዊ ጸጋ እንዳለ በዚህ መንፈሳዊ ጸጋ ምዕመናን በሙሉ እንዲያተርፉበት ወጥተው ወርደው ሰርተው መልካም ስራዎችን ሰርተው ሊያተርፉበት እንደሚገባ ወጥተው ወርደው ካተረፉበት ዋጋን የሚከፍል አምላክ ጌታ እንዳለ በዚህ በገብርኄር ሳምንት ቅድስት ቤተክርስቲያን ታስተምራለች። እግዚአብሔር አምላክ ፈቅዶ መልካም ስራ ሰርተን የመንግስት ወራሽ የስሙ ቀዳሽ እንድንሆን የአምላካችን ያሉ እግዚአብሔር መልካም ፈቃዱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሃሌሉያ